ሌተናል ጄነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሾሙ። ሹመቱን በተመለከተ መልእክታቸውን ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው አንድ ወር ገደማ የኢትዮጵያን ሕገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች መካሄዳቸውን በመጥቀስ የአቶ ጌታቸው ረዳ የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን ጊዜያዊ መንግስት መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ሽግግር መርቶ ከግብ ሊያደርስ በሚችለው አካል ዙሪያ ውይይቶች ተደርገዋል ብለዋል። በዛሬው ዕለትም በይፋዊ እና ሰላማዊ መንገድ የስልጣን ሽግግሩን ለማካሄድ የተዘጋጀ ፕሮግራም መከናወኑን የገለጹት ጠቅላይ ሚኒስትሩ ባለፉት ሁለት ዓመታት የአቶ ጌታቸው ረዳ ምክትል እንዲሁም የሰላምና ጸጥታ ሴክሬታሪያት ኃላፊ ሆነው ያገለገሉት ሌተናል ጀነራል ታደሰ ወረደ ኃላፊነቱን መረከባቸውን ይፋ አድርገዋል። ጀነራል ታደሰ ወረደ ባለፉት ሁለት ዓመታት የነበሩ ድክመትና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ያሉት ጠቅላይ ሚኒስትሩ አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ይራመዳሉ የሚል እምነት በብዙዎች እንደተጣለባቸው ጠቁመዋል። ጠቅላይ ሚኒስትር አብይ አቶ ጌታቸው ረዳ ከኃላፊነታቸው መሰናበታቸውን በትላንትና ዕለት ያስታወቁ ሲሆን በቀጣይ ሥራዎች በጋራ እንሰራለን ሲሉ በምስጋና ጽሁፋቸው ላይ መግለጻቸው ይታወሳል። አቶ ጌታቸው ረዳ ከሶስት ሳምንታት በፊት በአዲስ አበባ በሰጡት መግለጫ ጊዜያዊ አስተዳደሩ ሥራውን ማከናወን የማይችልበት ደረጃ ላይ መድረሱን ሲጠቁሙ፣ በሌላ በኩል በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህውሃት መቀሌና ሌሎች አካባቢዎችን ማስተዳደር መጀመሩን እንደገለጸ አይዘነጋም። ይህ በእንዲህ እንዳለ የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር መጋቢት 27 ቀን 2017 ዓ ም ባወጣው መግለጫ በክልሉ የሚገኘው የጸጥታ መዋቅር በሲቪል አስተዳደር ቁጥጥርና ክትትል ስር መሆን ይገባዋል ያለ ሲሆን በተጨማሪም ዘርፉ በመደበኛ የጸጥታ መዋቅር ተደራጅቶ በሲቪል መንግስት የሚመራ መሆን አለበት ብሎ ነበር። የአማራ ብሔራዊ ንቅናቄ አብን መደበኛ ጉባኤ ህገ ወጥ መሆኑን የድርጅቱ የፓርላማ ተወካይ የሆኑት ዶክተር ደሳለኝ ጫኔ ገለጹ። የድርጅቱ ሊቀመንበር ሆነው የተመረጡት ዶክተር በለጠ ሞላ በበኩላቸው አብንን አንበትንም ሲሉ አስታውቀዋል። የአማራ ብሔራዊ ንቅናቄ አብን ሶስተኛ መደበኛ ጉባኤ እሁድ መጋቢት 28 ቀን 2017 ዓ ም በአዲስ አበባ ከተማ መካሄዱ ይፋ ተደርጓል። በዚህም በአሁኑ ሰዓት በገዢው ፓርቲ የኢኖቬሽንና ቴክኖሎጂ ሚኒስትር ሆነው እያገለገሉ የሚገኙት ዶክተር በለጠ ሞላን የፓርቲው ሊቀመንበር እንዲሁም የአማራ ክልል ባህልና ቱሪዝም ቢሮ ኃላፊው አቶ መልካሙ ፀጋዬን ምክትል ሊቀመንበር አድርጎ በጉባኤው መሰየሙ ይታወሳል። ይሁን እንጂ በጉባኤው ላይ በአማራ ብሔራዊ ንቅናቄ አባልነታቸው ተወዳድረው የህዝብ ተወካዮች ምክር ቤት መቀመጫ ያገኙት ግለሰቦች እንዳልተሳተፉ ሪፖርተር በትላንትናው ዕለት መዘገቡ ይታወሳል። መነጋገሪያነቱ በቀጠለው የአብን መደበኛ ጉባኤ ላይ የወቅቱ ሊቀመንበር ዶክተር በለጠ ሞላና የቀድሞው የድርጅቱ ሊቀ መንበር ዶክተር ደሳለኝ ጫኔ በየፊናቸው አስተያየት ሰንዝረዋል። የአማራ ብሔራዊ ንቅናቄ አብን አሁን ላይ አምስት የፌዴራል እንዲሁም 13 የአማራ ክልል ምክር ቤት ወንበሮችን በመያዝ በፌዴራል ፓርላማም ሆነ በአማራ ክልል ምክር ቤት ከገዢው ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋነኛ ተቃዋሚ ሆኖ ቀጥለዋል ያሉት የቀድሞው የአብን ሊቀመንበር ዶክተር ደሳለኝ ምርጫ 2013ን ተከትሎ የስልጣን ዳረጎት የተሰጣቸው የንቅናቄው አመራሮች የፓርቲው ስራ አስፈጻሚ ብሔራዊ ምክር ቤቱም ሆነ ጠቅላላ ጉባኤው ሳይመክርበት በጓሮ በር በኩል ስልጣን ተቀብለው ድርጅቱን ለብልጽግና በእጅ መንሻነት አስረክበዋል ሲሉ በስም ያልጠሯቸውን ከገዢው ፓርቲ ጋር የሚሰሩ የድርጅቱን አመራሮች ወቅሰዋል። የአብን ብሔራዊ ምክር ቤት በወቅቱ ፓርቲው እንዳይዳከም በሚል የድርጅቱን ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክበው በብሔራዊ ምክር ቤት አባልነት እንዲቀጥሉ አሊያም ደግሞ የመንግስት ስልጣንን ለቀው በፓርቲ ኃላፊነታቸው ሥራቸው እንዲቀጥሉ አማራጭ ቢያቀርብላቸውም አማራጩን በመተው የፓርቲው ሥራ እንዲዳከም በህዝቡ ዘንድ የነበረው ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዲስ አዋጅ መሠረት የሚጠበቅበትን ጉባኤ እንዳያደርግ ጠፍረው በመያዝ አምስት ዓመታትን እንዲያሳልፍ አድርጎታል ሲሉ ዶክተር ደሳለኝ የድርጅታቸውን ህሉና ገልጸዋል። በቅርብ ዓመታት እንኳን ታህሳስ 22 እና 23 2015 ዓ ጉባኤ እንደሚያካሄድ ለምርጫ ቦርድ ያሳወቀው ስብስብ ከፓርቲው መተዳደሪያ ደንብ ውጭ በመሄዱ ጠቅላላ ጉባኤው መካሄድ እንደማይችል ከብሔራዊ ምርጫ ቦርድ ለአብን የተጻፈ ደብዳቤን ያጋሩት ዶክተር ደሳለኝ ጫኔ ከዚያም በኋላ ባሉት ሶስት ዓመታት ውስጥ ጉባኤ መጥራት ባለመቻሉ የፓርቲው ሕልውና እንዲያከትምና በምርጫ ቦርድ ልዩ ችሎታ ካልሆነ በስተቀር በሕግ እስካሁን ባይሰረዝም በተግባር ግን የመሰረዝ ዕጣ እንዲገጥመው ሆኗል ሲሉ አስታውቀዋል። አክለውም አብን በአዲሱ አዋጅ መሰረትም ሕጋዊ የምዝገባ የምስክር ወረቀት አልተሰጠውም ብለዋል። ከትላንት በስቲያ ተካሄደ የተባለው መድረክ ጉባኤ ለመጥራት የሚያስችለው አካል ውሳኔ ያላሳለፈበት፣ ጉባኤ አዘጋጅ ያልተሰየመበት፣ እንዲሁም አብዛኞቹ ጉባኤ ተሳታፊዎች በፓርቲው መዋቅሮች የማይታወቁ አባል መሆናቸውን እርግጠኛ ያልሆኑባቸው አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ ያሉት ዶክተር ደሳለኝ ጫኔ በጉባኤው አለመሳተፋቸውን ጠቁመዋል። ዶክተር ደሳለኝ በጽሁፋቸው ማጠቃለያ ብዙ ዋጋ በከፈልንበት ፓርቲያችን ላይ ይህንን የመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱ በአጭር ጊዜ የሰራና፣ በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን እንዲያጣ የተደረገ ከዚህ በኋላ ል ይልቅ ባለመኖሩ የአማራን ሕዝብ የሚጠቅም ፓርቲ መሆኑን ስለማምን ነው ብለዋል። አብን አካሄደው በተባለው ጉባኤ ሊቀመንበር ሆኖ የተሾሙት ዶክተር በለጠ ሞላ በበኩላቸው መልእክቱ ለማን እንደሆነ ስም ባልጠቀሱበት ጽሁፍ ከዶክተር ደሳለኝ ጫኔ ጽሁፍ በኋላ በማህበራዊ ትስስር ገጻቸው ላይ ያሰፈሩት አስተያየት ትላንት አክብሮ ሊቀመንበር ያደረገ ንቅናቄ ላይ ይህንን ነውረኛ ጽሁፍ በመጻፍህ የምር ሊጸጽትህና ልታፍር ነው የሚገባህ ብለዋል። ዶክተር በለጠ ሞላ አክሎም ብዙ ወከባ ረጃ እርግማንና አፍራሽ ተልእኮን ተቋቁመን ለፈተና ሳንንበረከክ የምንወደውን ትላንት እርስን ጭምር ያሰባሰብንበትን ተቋማችንን አብን አስቀጠልን እንጂ በታትነን ነው የምንሄድ የታሪክ ድኩማኖች አይደለንም በማለት ገልጿል። የአማራ ብሔራዊ ንቅናቄ አብን እሁድ ባካሄደው መደበኛ ጉባኤ ዘጠኛ አባላት ያሉት የአስፈጻሚ ኮሚቴ ማስደቁ ሲገለጽ ዶክተር በለጠ ሞላ ሊቀመንበር፣ አቶ መልካሙ ጸጋዬ ምክትል ሊቀመንበር፣ ረዳት ፕሮፌሰር ዳምጠው ተሰማ አቶ የሱፍ ኢብራሂም፣ አቶ ጋሻው መርሻ፣ አቶ ሀሳቡ ተስፋ፣ አቶ ጥበበ ተስፋ፣ አቶ ጥበበ ሰይፈ፣ አቶ ማሩ ጃኒ፣ እንዲሁም አቶ አንዷ አለም አላምረው ተሰይመዋል።